ቻችን ስንቀጥል ደግሞ ቀደም ብዬ እንዳስተዋወቅኳችሁ ወደ ካዛንቺስ እናመራለን። ባልደረባችን ጸጋ እዛ አለች። እንግዲህ ጸጋ ያለችን መረጃ ወደ ተመልካቾቻችን ማድረስ ትችላለች። አመሰግናለሁ አፈወርቅ። እንግዲህ ቀደም ሲል እንደጠቀስከው ካዛንቺስ አካባቢ ነው የምገኘው ና ካዛንቺስ ደግሞ የአዲስ አበባ ከተማ አስተዳደር በተለያዩ የከተማ አካባቢዎች በሚያከናውነው የኮሪደር ልማት ስራ የቀድሞ ገጽታቸው ከተቀየሩ ና ከተለወጡ አካባቢዎች መካከል አንዱ እንደሆነ ይታወቃል። ቀድሞ የነበረውን ገጽታ በተለይ እንግዲህ የአዲስ አበባ ከተማ ነዋሪ ብቻ ሳይሆን እንደው ምናልባትም እግር ጥሎት ለተለያየ ጉዳይ አዲስ አበባን የሚረግጥ የሌላ ከተማ ከተማ ነዋሪም ቀድሞ የነበረውን የካዛንቺስን ገጽታ ያስታውሳል ብዬ አስባለሁ። ያ ገጽታ ተቀይሮ እንግዲህ ካዛንቺስ አሁን ላይ በምትመለከቱት መልኩ ውብ ከሆነች ሰነባብታለች እና በአካባቢው የተከናወነው የኮሪደር ልማት ስራ የገጽታዋን የአካባቢውን ገጽታ ብቻ ሳይሆን ለኑሮም ጭምር አካባቢው ምቹ እንዲሆን አድርጎታል። እንግዲህ እኛም በአይናችን መመልከት እንደቻልነው ማለት ነው። የኮሪደር ልማት ስራ በከተማዋ የተለያዩ አካባቢዎች ሲደረግ እንግዲህ ጥናቶች ተደርገው ነው ወደ ልማት ስራው የሚገባው። ካዛንቺስ ቀድሞ በነበራት ገጽታ እንግዲህ አካባቢው ላይ ለኑሮ ምቹ ያልሆኑ የተጎሳቆሉ መኖሪያ ቤቶች፣ እንዲሁም ደግሞ ስርዓቱን ያልተከተለ ከፍተኛ የሆነ የፍሳሽ ማስወገጃ፣ ከዛም ባሻገር ደግሞ የሰዎች በረፍት ቀናቸው ጊዜያቸውን የሚያሳልፉበት የመዝናኛ የማረፊያ ስፍራዎች፣ የልጆች መጫወቻ ስፍራዎች እጥረት እንደነበረበት ይታወቃል። በጥናቱ መሰረትም እንግዲህ የተገኝቶ ነው ወደ ኮሪደር ልማት ስራው እየተገባውና የኮሪደር ልማት ስራው እነዚህን ነገሮች በእጅጉ የቀየረ ሆኖ ይስተዋላል ማለት ነው። ወደ 40.9 ኪሎ ሜትር ካለው ዋናው አስፋልት በተጨማሪ በጣም ሰፋፊ የሆኑ የእግረኛ መንገዶች እንዲሁም ደግሞ የብስክሌት መንገዶችንም ጭምር ያካተተ ነው የኮሪደር ልማት ስራው ማለት ነው። ይሄ ደግሞ አሁን እኛ ባለንበት የስራ መውጫ ሰዓት እንዲሁም ደግሞ ማለዳ ላይ በስራ ወደ ስራ መግቢያ ሰዓት ላይ ያለውን የእግ እግረኞች የመጨናነቅ ሁኔታም የሚቀንሰው ነው የሚሆነው። እግረኞች እንግዲህ ሳይጨናነቁ ዘና ብለው መጓጓዝ ይችላሉ። ተሽከርካሪዎችም በተመሳሳይ ማለት ነው፣ መንገዱ ሰፊ ከመሆኑ ጋር ተያይዞ ከዛ ባለፈ እንግዲህ የካዛንቺስ አካባቢ ነዋሪ የረፍት ቀኑን የሚያሳልፍባቸው ልጆቹን የሚያዝናናበት፣ የሚያጫውትበት የመጫወቻ ስፍራና የመዝናኛ ስፍራንም በኮሪደር ልማቱ መካተት ችሏል። ከዛ ስንቀጥል ደግሞ ቀድሞ በነበረው ገጽታ በተለይ የሚነሳ አንድ ነገር ነበር። አካባቢው በአብዛኛው በጨለማ የተዋጠ ከመሆኑ ጋር ተያይዞ የካዛንቺስ አካባቢ ነዋሪ አንዳንድ የደህንነት ስጋቶችም ጭምር በተለይ መሸት ሸት ሲል ዘርፊያዎች ምናምን ይፈጽሙ ስለነበረ ጨለማን ተገና አድርገው የሚፈጸሙ ወንጀሎች ስለነበሩ ከዚህ አንጻር የአካባቢው ነዋሪ ስጋት ነበረበት በኮሪደር ልማቱ አማካኝነት ግን የተለያዩ አሁን መመልከት እንደሚቻለው መብራቶች ተተክለዋል እና ይሄ ደግሞ ካዛንችስን ብርሃን አላብሶታል ያ ደግሞ የአካባቢውን የደህንነት ስጋት ለነዋሪው የቀረፈ ነው ማለት ይቻላል እንግዲህ የኮሪደር ልማቱ ገጽታውን ብቻ ሳይሆን የቀየረው አካባቢውን ለኑሮ ምቹና ተስማሚ አድርጎታል። እኛም እንግዲህ ይህንን ነው በዚህ ሰዓት ተገኝተን ለመቃኘትና ለማስታወስ የሞከርነው። አመሰግናለሁ። አፈወርቅ ውባ፣ ካዛንቺስ፣ የአዲስ አበባ አንዷ ፍካት። ጸጋ ታደለ ለመረጃሻ አመሰግናለሁ። እንቀጥላለን ተመልካቾቻችን።